ሰላም አደራችሁ። እያለቀስኩ አይደለም። በዛሬ ቪዲዮ እንግዲህ መኪናን እንከራይ ነው። ያ በጠዋት የተነሳንበት ምክንያት ይሄ ነው። መኪና መከራየት በጣም ነው የምወዱ፣ ግን ዛሬ ለምን ሌቭሉን ከፍ አናደርግም ብዬ ኤክሴሲቭ ለመኪና ለምን አንከራይም ብዬ አሰብኩኝ። አራት ስቴፖች አሉ። አንደኛው ስቴፕ መኪናው መከራየት፣ ሁለተኛው አዲስ አበባ መዙር፣ ሶስተኛው አማኝና ጓደኞችን ማግኘት፣ አራተኛው ደግሞ ፎቶ መነሳት። ይህንም መኪና እንደት አገኘ ለምንቱ ሰዎች በለፋት ነው የተገኘ። ምክንያቱም ማንም መኪና ሊሰጠኝ ፍቃደኛ አልነበረም ማለት ነው። ሶስት ምክንያት ሊሰጡ የሚያሰጡብኝ ምክንያት፣ አንደኛው ይሰጡኛል፣ ግን አንድ ሰው አብሮ ሚሆነል አለበት እንደ ሹፌር ማለት ነው። ሁለተኛው ደግሞ ሀብት ማስያዝ አለብኝ አንድ ቀን ለመከራየት። ሶስተኛው ደግሞ ከሁለት ሳምንት በላይ መከራየት አለባቸው መኪናውን አንድ ቀን አይወዱም። ለአንድ ቀን ስትከራዩ መሰለኝ ከሁለት ሳምንት በላይ መከራየት አለባቸው መኪና ማለት ነው። ነገር ግን እድል ከእኛ ጋር ነች። መኪናቱም በእኔ አሁን እንቀበላለን ማለት ነው። ከተቀበልን በኋላ መኪናውን አሳያችኋለሁ። በዛውም ዞር ዞር እንላለን ማለት ነው። እኔ መኪና የተከራየሁት መኪና ይባላል። አላዋሸኋቸውም። የማንም ድርጅት የእኔ መኪና አልሰጠኝም። ጓደኛዬ ጓፖ ነው የሰጠኝ። እንደምታዩት አፈር ይመስሏል፣ ግን ችግር የለም። ዋና መኪና መሆኑ ነው። ውስጡ ላሳያችሁ ነው የመኪና መኪና ይመስላል። እንግዲህ ኮንፈርት ጣለኝ ማለት ነው። ላይክ አልገባሽ ኮንፈርት ነው። ስፔስም በደንብ አለ ይችላል ማለት ነው። ይሄን ተውት። ያ ነው ሶ ያ እንግዲህ ተከራይተላል ተላል ዞር ዞር አሁን እንላለን ማለት ነው። ወይ ነው ዞር ዞር ትንሽ ወጣ ብለን ከዛ እነ አማኒ እናገኛለን ማለት ነው። ሲካ እንዴት እንደማስቀምጡ አላውቅም። ቻው ቻው ቻው ትልና ኦኬ ወርቋል። ካሜራው እንደዚህ ይዣችሁ ብሊድ የምንለው ቦሌ ዙራት አለ ማለት ነው። ዚህ አይነት መኪናዎች ስትከራዩ ለ አክቹሊ ለ24 ሰዓት ሳይሆን ለአስራ ሁለት ሰዓት ብቻ ነው የምትከራዩት ማለት ነው። የሚደብረው ነገር እሱ ነው። ኮንፈርቱ ሌላ ታሪክ። ግን ይገባችኋል። አሁን ለመጨረሻ ጊዜ የነዳሁትን መኪና ባሳያችሁ ይገባችኋል ማለት ነው። ታሳያችኋለሁ አሁን ማለት ነው። ያው እንደ አዲስ አበባ ኑሮ

ሰመላ ብዙ ፖሊሶች አሉ ብለን እናልፋለን። ትራፊክ ደግሞ ታቶ ሲያምር ኦኬ አሁን ዘመጎደር ሰዓት ላይ የምንገኝ ዘመጎረር ሰዓት ላይ እንገኝ ዋነኛው ዘመጎደር ሰዓት አልተመቸኝ። ነፋሳት የዘንብ ነው የሚገርማችሁ። አሁን ወደ እነ አማኒ ጋር እንሄዳለን። አማኒ ጠበቁኝ ነው እነ አማኒ ሲጀመር ጓፖ ማለት ጓፖን እናገኘዋለን፣ የመኪና ባለቤት። መንገዱ ዝግ ነው እንደምታዩት እና ደግሞ ሊዘንብ ነው። ዘዋናቹ ኧረ አስቡት መኪና ብር አውጥቼ ተከራይቼ ከዛ እንደዚህ መኪና ሲዘጋቢ ማለት ነው እንዲህ ይዤ ልክ እየሄድኩኝ

ብዙ ሰው በእንደዛ መኪና ሲወጡ እንደዚህ ነው የሚወጡት። ኦኬ አሁን ወደ አማኒ ቪዲዮ እንላለን፣ ገብታችሁ እዩት። የአማኒ ቪዲዮ የጋርመንት ቪዲዮ ሊሰራም ባለ ሀብት ያፍራሉ። እንደኛ አይነቱ ነው። አሁን ወደ ቦሎ እየሄድን ነው። አማኒ ጨርሷል። አማኒ አማኒ ካሜራማን ጓፖ ነው። በዛ ነው እንግዲህ ጓፖ ጌም ይችላሉ ስላለኝ ጌም ለተፈጠፈው ነው ይችላል። አይ ወደ ወለኒ ያው መንገዱን አሳያችሁ ምንም የምናወራው ነገር የለም አይደል